የወንጌላዊው የቅዱስ ማርቆስ ገድል። አንድ አምላክ አንድ እግዚአብሔር በሆነ በአብ በወልድ በመንፈስ ቅዱስ ስም የሚነበብ ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ በተቀበለ በአርባ ዓመት መጨረሻ ላይ በእስክንድሪያ በጌታችን በኢየሱስ ክርስቶስ ሰላም እጹና ቅዱስ የሚሆን የሐዋርያው ማርቆስ ምስክርነት ይህ ነው። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። የዓለምን አገሮች በተካፈሉ ጊዜ ለቅዱስ ማርቆስ ወደ ግብፅ ይሄድ ዘንድ ዕጣ ደረሰው። ወንጌላዊውም በእግዚአብሔር ፈቃድ በቅድስት ቤተ ክርስቲያን ስምምነት ተቀመጠ። በግብፅ አገሮች በሎኒያ፣ በመርቅያ፣ በጣውንቄ፣ በበርቃ ለመጀመሪያ ያስተማረ እርሱ ነው። ወንጌልን አስተማራቸው። አዳይ በሆነ በኢየሱስ ክርስቶስ ማመንንም አስተማራቸው። ሁሉም የዚያች አገር ሰዎች ልቦናቸው የደነደኑ ነበሩ። በርኩሰት ሁሉ የተሞሉ አማልክትንም ያመልኩ ነበር። ሰይጣንን በማምለክ የሚኖሩ ነበር። በየቦታው በየመንገዱም ሁሉ ምኵራቦችን፣ የአማልክትን ቤት ይሰሩ ነበር። መድኃኒትን ዝሙትንም ያደርጉ ነበር። ሕፃናትን ይገድሉ ነበር። በደማቸውም መድኃኒትን ያደርጉ ነበር። ቅዱስ ማርቆስም ወደ ሐዋርያ በሄደ ጊዜ አስቀድሞ በርቃ ደረሰ። ዘመዶቹ ከእነርሱ ወገን ናቸውና የእግዚአብሔርን ቃል አስተማራቸው። በመካከላቸውም ብዙ ተአምራትን አደረገ። በሽተኞችን ፈወሳቸው፣ ለምጻሞችንም አነጻቸው። በእርሱ ላይ ባደረው ጸጋም አጋንንትን አስወጣ። ብዙዎችንም በትምህርቱ በጌታችን በኢየሱስ ክርስቶስ አመኑ፣ አምላኮቻቸውንም ጣዖታቻቸውንም ሰባበሩ። በወደ መንፈስ ቅዱስም አጠመቃቸው። በዚያ ቦታም ወደ እስክንድሪያ የሄደ ዘንድ መንፈስ ቅዱስ ተገለጠለት። በዚያም መልካም ዘር ተዘራባት፣ ይኸውም የእግዚአብሔር ቃል ነው። ወንጌላዊው ብፁዕ ማርቆስም ለጦርነት እንደተዘጋጀ የጎልማሳ ሆነ። ወንድሞቹንም ሰላም አላቸው። ጌታችን ኢየሱስ ክርስቶስ በዚያ ቦታ ቅዱስ ወንጌል ማስተምር ዘንድ ወደ እስከንድሪያ እንድሄድ አዞኛል፣ አላቸው። እነርሱም ሸኙት። በመርከብም ተሳፈረ፣ ወደ እስከንድሪያም ሄደ። በደረሰ ጊዜም ወደ ከተማው በር ገባ። የጫማው ማሰሪያም ተቆረጠ። በቅንነት መንገድ ፈጠነች አለ። ጫማ ሰፊታም ተመለከተ፣ ይሰፋል ዘንድም ጫማውን ሰጠው። ጫማ ሰፊታውም ቀኝ እጁን በመስፊያው ወጋው። መስፊያውንም ከጫማው ጣለ፣ በእጁም ያዘው። በእግዚአብሔርም ስም እግዚአብሔር አንድ ነው አለ። ብፁ ማርቆስም እግዚአብሔር አንድ ነው ሲል በሰማ ጊዜ ፈገግ አለ። ወደ ምሥራቅም ተመለከተ። መምህሬ ኢየሱስ ክርስቶስ መንገዴን አቃናልኝ አለ። ፊቱንም ወደ ጫማ ሰፊው መለሰ። እግዚአብሔር አንድ እንደሆነ ካወቃችሁ እነዚህን ብዙ አማልክት ለምን ታመልካላችሁ? አለው። ጫማ ሰፊውም እኛ በአፋችን በእግዚአብሔር ስም እንላለን፣ አንድ እግዚአብሔር ማን እንደሆነ ግን አናውቅም አለው። ቅዱስ ማርቆስ በጣቶቹ ላይ ምራቅ ጨመረና፣ አፈር ወሰደ፣ ያን ጫማ ሰፊ ቀባው። በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ስም እጅ ትፈወስ አለው። ስለዚህም ተፈወሰች። ጫማ ሰፊውም በሥልጣኑ በቃሉ ያደረገውን ድንቅ ተአምር በተመለከተ ጊዜ የቸሩ አምላክ አገልጋይ ሆይ፣ ለምናሃለው ዛሬ ውጣና በቤት የረፍ፣ በአንድነት የምንመገብ መልካም ነገርን አድርገህልኛልና አለው። ብፁዕ ማርቆስም ተደሰተ። እግዚአብሔር ሰማያዊት የምትሆን የሕይወት ብስጥንም ይስጠህ አለው። ጫማ ሰፊውም ሐዋርያውን ያዘና እየተደሰተ ወደ ቤቱ ወስዶ አስገባው። ሐዋርያውም እየተደሰተ ወደ ቤቱ ገባለት። የእግዚአብሔር በረከት በዚህ ቤት ይኖራል። ወንድሞች በአንድነት ጸልዩ። ከጸሎት በኋላም ተቀመጡና ደስ እያላቸው ተመገቡ። ጫማ ሰፊውም ቅዱስ ማርቆስም ቼር አባት ወይ፣ ለምንሃለሁ ይህንን የምትለው እንዴት ነው? ይህ ስምስ ምንድን ነው? ይህ እንደዚህ የሚቻለው ነው አለው። ቅዱስ ማርቆስም እኔ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ አገልጋይ ነኝ አለው። ጫማ ሰፊውም እኔ ላይ ያውሻለሁ አለው። ቅዱስ ማርቆስም እኔ ያሳያለሁ አለው። ቅዱስ ማርቆስም የሕያው እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ የዳዊት ልጅ የአብርሃም ልጅ ነው እያለ የወንጌሉን መጀመሪያ ያስቀደመው በትንቢት ስለ እርሱ የተናገሩትንም ከመጽሐፍ ተናገረ። ጫማ ሰፊውም እኔ የምትለውን ይህን መጽሐፍ እለምናሃለሁ። ከረዥም ዘመን ጀምሮ የግብፃውያን ልጆች እንዳይማሩበት አልሰማህምን አለው። ቅዱስ ማርቆስም እንዲህ በማለት የእግዚአብሔርን ነገር ይነግረው ዘንድ አስቀደመ። የዓለም ጥበብ በእግዚአብሔር ዘንድ ናት አለው። ጫማ ሰፊውም የቅዱስ ማርቆስን ነገር በሰማ ጊዜ በእግዚአብሔር አመነ፣ ለእርሱም አመለከተው። ከእርሱም ኃይላትን ተአምራትን አየ። እርሱ ቤተሰቡ፣ ከሀገሩ ሰዎችም ብዙዎቹ ተጠመቁ። የጫማ ሰፊው ስምም አንያኖስ ይባላል። ያን ጊዜ በጌታችን በኢየሱስ ክርስቶስ ስም ምዕመናን በዙ። የአገሩ ሰዎች በሰሙ ጊዜም ይህ የገሊላ ሰው ከዚች ሀገር ደርሷል፣ ያ ማልክትን እጅ መንሻ ለውጧል እንዳይመለኩም ከልክሏል አሉ። ሊገሉትም ፈለጉት። ይጥሉት ዘንድም በእርሱ ላይ ፍለጋን አበዙ። ብፁዕ ማርቆስም ይህም በተረዳ ጊዜ አስተማራቸው። አንያኖስንም ኤጲስቆጶስን ሾመላቸው። ሶስት ካህናትንም ሾመ። ስማቸውም ወሊዮስ፣ ቆሪዶስና በሪሞስ ይባላል። ለቤተ ክርስቲያን ተልቆም ሰባት ዲያቆናትን አስራ አንድ ሰዎችን ሾመ። ቅዱስ ማርቆስም ወደ ብርቃ ወጣ። ለአመታትን በርሷ ተቀመጠ። በሁሉም ሀገራት ኤጲስቆጶሳትን ካህናትን ሾመ። ወደ እስከንድሪያም ተመለሰ። በእግዚአብሔር በጌታችን በኢየሱስ ክርስቶስ ስምም ጸጋና ማመን በዛበት። የላም ቦታ በሚባለው በባህሩ ዳር ካለው ቦታም ቤተ ክርስቲያን ሰሩ። ከዚያ ቦታ ከአለቱ ስርም ታላቅ የድንጋይ ቁራጭ ነበር። ጻድቁንም ስለምእመናን መልካም ሃይማኖት እግዚአብሔርን አመሰገነ። ብዙ ዘመን በቆየ ጊዜም ክርስቲያኖች በዙ፣ አማልክትንም ተዘባበቱባቸው፣ አረማውያንንም ናቋቸው። አረማውያንም ቅዱስ ማርቆስ እንደሆነ ወደ ሀገራቸው እንደደረሰ ተረዱ። ከሰሙት ተአምራት ብዛት የተነሳ ልቦናቸው በቁጣ ተሞላ። እርሱ ሕመምተኞችን ይፈውስ፣ ለምጻሞችን የሚያነጻ ነበርና፣ ደንቆሮዎችንም እንዲሰሙ እውራንንም እንዲያዩ ያደርግ ነበርና፣ መልካም ተስፋን የሚያስተምራቸው ነበር። ይይዙት ዘንድም ፈለጉት። በየቤታቸውም ጥርሳቸውን ያፋጩ ነበር። በአማልክቱ ምኩራብ እኛ ለዚህ ጠንቋ የተሸነፍን እያሉ ጮሁ። ምዕመናን የሚያከብሩት በዕለተ ሰንበት የተባረቀው የፋሲካ በዓልም በሰንበት ቀን ሆነ። ይህም ዕለት ሚያዝያ 17 ቀን ነው። በዚያች ዕለትም በእነርሱ ዘንድ የሰራ ቤስ የልደቱ ቀን ነበር። የአማረች ዕለትን አገኙ። ሰላዮችን ላኩና ያዙት። እርሱ የቅዳሴ ጸሎት ሳይፈጽምም በሰንሰለት አሰሩት። በላሞች ቦታ እንጎትተው እያሉም እንዳውራ ፍየል በየመንገዱ ጎተቱት። ቅዱስ ማርቆስም በጎተቱት ጊዜ እግዚአብሔርን አመሰገነው። ጌታዬ ኢየሱስ ክርስቶስ ሆይ በተቀደሰው ስምህ መከራ እንድቀበል አዘጋጅተኛልና አመሰግናለሁ፣ አለ። ሥጋውም በየመሬቱ ተቆራረጠ፣ ደሙም በየአለቱ ፈሰሰ። ሌሊት ሲሆንም ይገሉ ዘንድ እስከሚሰበሰቡ ድረስ ወደ እስር ቤት አስገቡት። መንፈቀ ሌሊት ሲሆንም በሩስ ተዘግተው ጠባቂዎችም ተኝተው ሳሉ ታላቅ ነውጽ ሆነ። የእግዚአብሔር መልአክ ከሰማይ ወርዶ የቅዱስ ማርቆስ ሥጋውን ነክቶታልና፣ የእግዚአብሔር መልአክም የግብፅን ሀገራት ሁሉ የምታረጋጋ እግዚአብሔር አገልጋይ ማርቆስ ወይ፣ ስምህ በሰማይ ባለ የህይወት መጽሐፍ ተጽፏል፣ ከሐዋርያት ቁጥርም ተቆጥሯል፣ መታሰቢያህንም አይረሱም። በምድርም ስፍር ቁጥር የሌላትን ስልጣን፣ ጸጋ፣ ኃይል እነሆ ሰጥቷልና ነፍስ በሰማይ ይሆናል፣ ስጋም በመሬት አይጠፋም አለው። ቅዱስ ማርቆስ ይህን ምሳሌ በተመለከተ ጊዜ እጆቹን ወደ ሰማይ አነሳ። ጌታዬ ኢየሱስ ክርስቶስ ሆይ ከፊትህ አልጣልኸኝም ከቅዱሳን ማህበርም ደምረኸኛልና አመሰግንሃለሁ። ጌታዬ ኢየሱስ ክርስቶስ ሆይ እለምንህ አለው፣ ነፍሴን በሰማይ ተቀበላት፣ ከፊትህም አትተወኝ አለ። ይህም በተናገረ በተናገረ ጊዜ ጌታችን አዳኝ ከሆነው ከሕማሙ በፊት በመቃብርም ከመጨመሩ አስቀድሞ በሐዋርያት መካከል እንደነበረ ሆኖ ታየው። የመረጥሁ ማርቆስ ሆይ ሰላም ካንተ ጋር ይሁን በወንጌል አስተማርሁ እነሆም፣ መከራን ከመቀበል ያስቀድሙ ከጓደኞቹ ከሐዋርያት ጋር እንደሆኑት በአርያያ ተገለጥኩልህ ከእነርሱ ምንም ጉድለት እንዳይኖርብህ አለው። ቅዱስ ማርቆስም ጌታ ኢየሱስ ክርስቶስ ሆይ፣ ከጸጋህ ታላቅነት የተነሳ አመሰግናለሁ። በሥጋህ እንደነበር ሁነህ እንዳይህ የተገባኝ አድርገኛል አለው። ስለተቀደሰው ስምህ መከራ ይቀበል ዘንድ ትዕግሥትን አድለኸኛልና። ጌታችንም ሰላምን ሰጠውና በታላቅ ምስጋና ወደ ሰማይ ዐረገ። ሲነጋም የሀገሩ ሰዎች ተሰበሰቡ፣ ከእስር ቤትም አወጡት፣ በሰንሰለትም አሰሩት። ዳግመኛም በላሞች ቦታ እንደ ፍየል እንጎትተው እያሉ በከተማው ጎተቱት። ብፁዕ ማርቆስን ምስጋናን አቀረበ። በሰማይ በሰማይም ተገለጠ። በየሀገሩም ከጎተቱት በኋላም ደሙ በየመንገዱና በየአደባባዩ ሞላ። ጌታዬ ኢየሱስ ክርስቶስ ሆይ ነፍሴን በእጅ ሰጠው አለ። ይህን ከተናገረ በኋላም አረፈ። ሁሉም አረማውያን ቅዱስ ማርቆስን እንዳረፈ በተመለከቱ ጊዜ ሥጋውን በሳት ያቃጥሉ ዘንድ ኦበካሊዮን በምትባል ቦታ ጸኑ እሳትን አነደዱ። በእግዚአብሔር ፈቃድም ጨለማና ቀዝቃዛ ነፋስ ሆነ፣ ፀሐይም ብርሃኑን ሰወረ። በዚች ዕለትም እስከ ምሽት ድረስ መብረቅ፣ ነጎድጓድ፣ ዝናምና ብርድ ሆነ። ከሀገሩ ሰዎች ከሽማግሌዎች ብዙዎቹ ወደቁ፣ ከእነርሱም ብዙዎቹ ሞቱ። ያን ጊዜ ፈሩ፣ ሄደውም ከሀገሩ ሰዎች የቅዱሱን ሥጋ አኖሩት። የተዘባበቱበትም አሉ ታላቁ አምላክ የዚህን ሰው ነፍስ ተቀበላት፣ በዚች ዕለት የልደቱ ዕለት ናትና አሉ። ምእመናን ወንዶች ደረሱና የቅዱስን ስጋ ከእሳቱ ወሰዱት። ጸሎት ወደሚጸልይበት ቦታም አደረሱት። በእርሱ ላይም ተሳሉ፣ ምስጋናንም አቀረቡ። እንደ ሥርዓታቸውም እንደ ሀገሩ ሰዎች ገነዙት። በቆፈሩለት መቃብርም ቀበሩት። መታሰቢያውንም በደስታ በምስጋና አብዝተው አደረጉ፣ አበዙ። በሀገሩ መሰረታዊ ቦታም አስቀመጡት። የሰማዕታት መጀመሪያ በግብፅ ስለ ጌታችን ስለ ኢየሱስ ክርስቶስ ደሙን ያፈሰሰ የወንጌላዊ የቅዱስ ማርቆስ ዕረፍትን በሚያዝያ ወር መጨረሻ በሰላሳኛው ቀን በታላቁ ሀገር በእስክንድርያ ሆነ። ቅዱስ ማርቆስም በዕብራይስጥ ንጉሥ በጥብርያዶስ ንግሥና ዘመን በሚያዝያ 27 ቀን ተጋድሎውን ምስክርነቱ ነው ፈጸመ። ወደ ገነትም ገባ። ከጻድቃን ጋርም አብ ወልድ መንፈስ ቅዱስን አመሰገነ። የተቀደሰች በረከቱ ከሕዝበ ክርስቲያን ጋር እንደዚሁም ከሀገራችን ከኢትዮጵያ ጋር ትሆን ለዘላለሙ አሜን።